ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ የፕሮግራማችን ቤተሰቦች፣ ይህ አብዲራ ዋት የሆነው ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፍ ታደርጉ ዘንድ ባክብሮት እየጋበዝን ማንቸስተር ዩናይትድ ወደ ሴንት ጀምስ ፓርክ ተጉዞ በኒውካስል አራላንድ በሆነ ሰፊ ውጤት ተሸንፏል። በዚህ ጨዋታ ዙሪያ የተወሰኑ ነጥቦችን አንስተን እንወያያለን። ከቻናላችን ጋር አብራችሁ ስቆዩ በዚህ ጨዋታ ዙሪያ መነሳት ያለባቸውን ነጥቦችን አንስተን የማንቸስተር ዩናይትድ ሽንፈት፣ የኒውካስል ድል እሁድ ምሽት አስራ ሁለት ሰዓት ተኩል በተደረገ ጨዋታ ዙሪያ የተወሰኑ ደቂቃዎችን አብረን በጋራ ቆይታ እናደርጋለን። የሮበን አሞሪ ማንቸስተር ዩናይትድ እንግዲህ በዘንድሮ የውድድር ዓመት አስራ አራተኛ ሽንፈቱን አስተናግዷል። ማንቸስተር ዩናይትድ እንደ ቡድን ይሄ በአሰልጣኙም በክለቡም ታሪክ ደካማ ውጤት የተመዘገበበት ወቅት ነው። በሰላሳ ሁለት ጨዋታ ሰላሳ ስምንት ነጥብ መያዝ አስር ጨዋታ ብቻ ማሸነፍ በማንቸስተር ዩናይትድ እግር ኳስ ደረጃ ከፍተኛ ለውጥ የሚያስፈልገው ትላልቅ ውሳኔዎች ሊወሰኑ የሚገባ ስር ነቀል ለውጦች እንደሚያስፈልጉ በድጋሚ የተመለከትንበት ጨዋታ ነው። ዩናይትድ እንግዲህ አስር ጨዋታ አሸንፎ ስምንት ጨዋታ አቻ ወጥቶ ካሸነፈው ጨዋታ በላይ ተሸንፎ 38 ነጥብ ይዞ እንግዲህ 14ኛ ደረጃ ላይ መቀመጥ ችሏል። በቀጣይ ቡድኑ ቀሪ 16 ጨዋታዎች 6 ጨዋታዎችን እንኳን ቢያሸንፍ የሚያገኘው 18 ነጥብ በቡድኑ ታሪክ በተለይ በእንግሊዝ ፕሪሚየር ሊግ በአዲሱ ፎርማት ወይም በድጋሚ በተሻሻለው የ38 ጨዋታ መርሃ ግብር ላይ ደካማውን ሪከርድ ወይም ነጥብ የሚያስመዘግብበት የውድድር ዓመት ይሆናል ማለት ነው። ቀሪ ስድስት ጨዋታዎችንም ቢያሸንፍና ይሄ እንደ ማንቸስተር አይነት ኃያልና ትልቅ ክለብ አሁን ላይ ያለው ወቅታዊ ሁኔታ የሚመጥንም አይደለም። በጣም በርካታ ስርነቀል ለውጦች የሚያስፈልጉት ቡድን እንደሆነ የተመለከትንበት የዩናይትድን ወቅታዊ ሁኔታ የቡድን ግንባታ ያለውን ጥራት ኳሊቲ የት ድረስ መጓዝ እንደሚችል በተለይ በሊጉ የተመለከትንበት ጨዋታ ነው እና ዩናይትድ በዚህ ደረጃ በበርካታ ስህተቶች ታጅቦ እንደ መካከለኛ ቡድን በኒውካስል ሲሸነፍ ማየት ፍጹም በክለቡ ስታንዳርድ ደረጃ እንኳን የማይመጥን አንገት የሚያስደፋ ውጤት ነው። ማንቸስተር ዩናይትድ በጨዋታው እንዴት ነበር? ኤድዊን ሀዊ ከትናንት በስቲያ ባጋጠማቸው መጠነኛ ሕመም ምክንያት ወደ ሆስፒታል ተወስዶ እንግዲህ ሕክምና እየተደረገላቸው እንደሆነ ጥቆማ አድርገን ነበር። በትናንትናው ቅድመ ጨዋታ ግምገማ ወቅት በቴንደር እየተመራ፣ በሁለተኛው ምክትል አሰልጣኝ እየተመራ እንግዲህ ኒውካስሎች ይህን ጨዋታ የጀመሩት በጨዋታው በመጀመሪያ 45 የታየው የሁለቱ ክለቦች ፉክክርና በሁለተኛው 45 የታየው ፉክክር ፍጹም ተመጣጣኝ አልሆነ። ሁለተኛው 45 ዩናይትድ ሙከራ ለማድረግ እንኳን የተቸገረበት ጨዋታ እንደነበር መመልከት ችለናል። በመጀመሪያው 45 ቡድኑ አስፈሪ የሆነ የመልሶ ማጥቃት የትራንዚሽን ኳሶችን ይጠቀም ነበር። በሁለተኛው 45 ግን ፍጹም የበላይነት ተወስዶበት ነው አራት ለአንድ የሆነው ውጤት እንዲመዘገብ ምክንያት የሆነው። ትናንት በተደረጉ የእንግሊዝ ፕሪሚየር ሊግ ሌሎች ጨዋታዎች ሊቨርፑል በሜዳው ሁለት ለአንድ ዌስት ሃምን ማሸነፍ ሲችል ቼልሲ በሜዳው በስታምፎርድ ብሪጅ ከስፒሽ ታውን ጋር ሁለት ለሁለት ሲለያይ፣ ቶትናም ወደ ሞሎኒው ተጉዞ በወልቭስ አራት ለሁለት በሆነ ውጤት ተሸንፏል ማለት ነው። እሁድ የተደረጉ የእንግሊዝ ፕሪሚየር ሊግ ውጤቶች ይህን ይመስላሉ። ፕሮግራማችን ትኩረት የሚያደርገው አራላንድ በተጠናቀቀው የሴንት ጀምስ ፓርክ የኒውካስልና የማንቸስተር ዩናይትድ ጨዋታ ዙሪያ ይሆናል። ሳንድሮ ቶናሊ ሀያ አራተኛ ደቂቃ ኒውካስልን ቀዳሚ ማድረግ ሲችል አሊያንድሮ ጋርናቾ ሰላሳ ሰባተኛ ደቂቃ ዩናይትድን ወደ ጨዋታ የመለሰች ተጭነው በነበሩበት ደቂቃ አድቫንቴጅ በመውሰድ ዩናይትዶች ወደ ጨዋታው መመለስ ችለው ነበር። ከእረፍት መልስ እንግዲህ አርባ ዘጠነኛ ደቂቃ ላይ ሀብሚ ባርንስ ኒውካስልን በድጋሚ በጨዋታው መሪ ያደረገች ግብ ሁለት አንድ ያደረገችውን ውጤት ማስመዝገብ ቻለ፣ አስቆጠረ። ይሄ ተጫዋች ከተወሰኑ ደቂቃዎች በኋላ ስልሳ አራተኛ ደቂቃ ላይ ይሄ ተጫዋች በድጋሚ ለራሱ ሁለተኛውን ለቡድኑ ሶስተኛውን ግብ ስልሳ አራተኛ ደቂቃ ላይ ማስቆጠር ችሎ ብሩኖ ጊማሬስ በእለቱ በአንድሬ ኦናና ያለፈው ሳምንት ስህተት ተክቶ መግባት የቻለው በግብ ጠባቂ በኩል ባይነድር በሰራው ጥፋት ደግሞ ብሩኖ ጊመሬስ አስቆጥሮ አራት ለአንድ በሆነ ውጤት ጨዋታው ተጠናቋል። ጨዋታው እንዴት ነበር? ዩናይትዶች በመጀመሪያ ምርጥ አስራ አንድ የመረጧቸው ተጫዋቾች እና ለሊዮን ጨዋታ ትኩረት መስጠቱን የሚያሳይ የምርጥ አስራ አንድ ውሳኔ ነበር። በተለይ የነሀሪ አማስ ምርጥ የግራ ተመላላሽ ለወደፊት ተስፋ ያለው ተጫዋችን በግራ ተመላላሽ በኩል እንዲሁም ክርስቲያን ኤሪክሰንን በአማካይ ስፍራ፣ እነ ቪክተር ሊንደሎፍን በተከላካይ ስፍራ። እነዚህ ተጫዋቾች እንግዲህ የመጀመሪያ ምርጥ አስራ አንድ በሩበን አሞሪም ውስጥ የሚካተቱ አልነበሩም። እነ ፓትሪክ ዶርጉን ጨምሮ ሌሎች ተጫዋቾችን ለሊዮን ጨዋታ ለማሳረፍ ሩበን አሞሪም ወስነው ነበር። እንግዲህ ውጤቱ በታሰበለት ደረጃ አልተገኘም። ዩናይትድ ቤት ግን ከኢንተርናሽናል ብሬክ በኋላ ቡድኑ በሚያስመዘግባቸው ውጤቶች በአጠቃላይ በደንብ ከተመለከትን ተመሳሳይ ችግር እየተደጋገመ እየተደጋገመ እየተስተዋለ ዩናይትድ ቤት ዋጋ የሚያስከፍሉ እንቅስቃሴዎች አሁን ላይ መበራከታቸውና ስተት ከጨዋታ ጨዋታ የማይቀንስ ስተቶችን እየጨመረ የሚመጣ ቡድን ሆናል ዩናይትድ። አሰልጣኙ ከጨዋታ በኋላ እንደጠቀሱት ይህን ሁሉ ስተት እየሰራን እንግዲህ ውጤት ማስመዝገብ የማይታሰብ የማይቻል ነው። በስተቶች የታጀበ እንቅስቃሴ ነበር ያደረግነው፣ ለዚህም እንግዲህ ዋጋ ከፍለናል ነው በቀጥታ ሩበን አሞሪም ያሉት። እና ስተት የተጀመረበት ደቂቃ እንኳን በዩናይትድ ቤት ገና በጊዜ በመጀመሪያ 45 ነበር ስተቶቹ፣ ቀጥሎ በሁለተኛ 45 በይበልጥ ደግሞ ዩናይትድ ተደጋጋሚ ስህተቶችን ለመስራት ተጋላጭ የሆነ ቡድን ሆኖ በአንዳንድ የታክቲክ እንቅስቃሴዎች የተበጣጠሰ ፎርም የሌለው ቅርጽ የሌለውን ቢልድ አፕም ለተጋጣሚ በተለይ ለኒውካስል አይነት ቡድን ለፕሬሲንግ ተጋላጭ የሆነውን ዩናይትድን ነበር የተመለከተው። በደንብ ተጋላጭ የሆነው በመጀመሪያው ግብ ላይ እንኳን በቢልድ አፕ ብትመለከቱ በባክ ስር የሚጫወት ቡድን ሲከላከል ወደ ባክፎር ቅርጽ እንዴት ሊይዝ ይችላል የሚለውን ጥያቄ ሁሉ ላይ የሚያስነሳ ነው። ሀሪያ ማስፈንጠር ብሎ ወደ ኳሷ ለማስጣት ወደ አሌክሳንደር ኢሳቅ ኳሱ ከመንደርደሯ ቀደም ብሎ በነበረው ፖዚሽን ብትመለከቱ ብሩኖ ፈርናንዴዝ እና ክርስቲያን ኤሪክሰን በተመሳሳይ ፖዚሽን በመሃላቸው የሰባት የስምንት ሜትር ርቀት ላይ ቆመው በጆን ሊንተን እና በብሩኖ ጊመሬስ ማርክ ተደርገው ሳንድሮ ቶናሊ ፔኔትሬት አድርጎ አሌክሳንደር ኢሳቅ የግራውን የሜዳ ክፍል ተጠቅሞ ለሳንድሮ ቶናሊ እስከሚያሻገር ድረስ የነበረው የመከላከል ስትራክቸር በዩናይትድ ቤት በተለይ በ3 4 2 1 ፎርሜሽን ለሚጫወት ቡድን የማናስተውሉ አይነት የተከላካይ አቋቋም ነበር። ይሄ ክፍተት ዩናይትድ ቤት እየተደጋገመ ዋጋ ሲያስከፍል አይተናል ባለፉት ጨዋታዎች እና በቢልዳፕ በኩል ደግሞ ቡድኑ በተናጠል በአንድ ለአንድ ግንኙነት የማንቱ ማን ፕሬሲንግ ላይ ራሱን ተጋላጭ የሚያደርግ እነዚህ ፕሬሲንጎችን እንኳን ተሻግሮ ወደ ፋይናል ሰርድ ለመግባት የሆነ ትራንዚሽኖችን ክሬት ለማድረግ በአማካይ ስፍራ ያሉ ተጫዋቾችና የተጋጣሚ ቡድን ኳሊቲ የሚመጣጠን አይደለም። የነክርስቲያን ኤሪክሰን ፖዚሽን በቀላሉ በነ ጆሊንተን አልፎ አልፎ በነ ቶናሊ እንዴት ሲታለፍ እንደነበር፣ ምን ያክል ማኖል ኡጋርቴ ተጋላጭ ሆኖ እንዳመሸ በአንዳንድ እንቅስቃሴዎች እንደውም ግብ ጠባቂው ለማራቅ ብሎ ይህን ፈጣን ፕሬሲንግን ከመቋቋም ይልቅ ከራሱ የመጫወቻ ክልል ኳሶችን ሲያርቅ በድጋሚ ወደ አደጋ ክልል እየመጡ ግቦች ሲቆጠሩ ነበር። መስርቶ ለመውጣትም ቡድኑ በተቀናጀ ፎርም ላይ አልነበረም። በረጃጅም ኳሶችም ረጃጅም ተጫዋቾችን የያዘው ኒውካስል በቀላሉ በአየር ላይ ያሸንፍ ነበር። ስለዚህ ዩናይትድ በረጅምም ፓስ በአጭር ቅብብልም በሁለቱም የጨዋታ ስታይል ውጤታም አልነበርም። ይሄ ደግሞ ከአሰልጣኙ ታክቲክ ጋር ተስማሚ የሆነው ሊዘልቅ የሚችል በጋራ ጥምረት እንደ ቡድን መንቀሳቀስ የሚችል የተቀናጀ ቡድን ለመገንባት ደግሞ የተጫዋቾች ጥራት ወሳኝነት አለው። ይሄ ደግሞ ጥያቄ ውስጥ እንዲገባ ዋነኛ ምክንያት ይሆናል። አንድሬ ኦናና ከሊሆን ከሊዮን ጋር በፈጠረው ስህተት በአእምሯዊ ዝግጁነት በኩል በደንብ ግብ ጠባቂውን በተሻለ ስምቦና ወደ ሜዳ እንዲመለስ ያለፉትን ቀናት በትችት ማሳለፉም ተከትሎ ይህን ግብ ጠባቂ እንግዲህ አሰልጣኙ ከጫና ነፃ ለማድረግ ከቡድን ስብስብ ውጭ አድርገውት ነበር። በቦታው ተተክቶ የገባው በይነድር ደግሞ በይበልጥ በስህተቶች ታጅቦ ከስህተትም በላይ ደግሞ አንዳንድ እንቅስቃሴዎችን በቁጥር ስናነሳ ዩናይትድ በድጋሚ እንዲጠቃ ምክንያት የሆነ የኳስ አጀማመር የፈጠረው ስህተትና የተቆጠረው ግብ አይደለም። ለዩናይትድ መጠቃት መንስኤ የሆኑ ኳሶችን ከራሱ የሜዳ ክልል ለማራቅ መሞከሩ ዩናይትድን በይበልጥ በትርፍ ሰው ተጋላጭ እንዲሆን አድርጓል። በትርፍ ሰው ኒውካስል ወደ ማንቸስተር ዩናይትድ ሜዳ ኳሶችን ይዞ ሲመጣ ወይም ከዚህ ግብ ጠባቂ የራቁ ኳሶች በድጋሚ ወደ ማንቸስተር የመጫወቻ ክልል ሲመጣ የሚፈጠረው አደጋ ቡድኑን ተጋላጭ ያደረገን ለመከላከል እንኳን ቶሎ ሪፎርም ሪከቨር አድርገው በፖዚሽን እንዳይገኙ ለፈጣን ትራንዚሽን ምቹ የሆነ ኳሶችን ነበር ሲያርቅ የነበረው። ለምሳሌ በጨዋታው ባይነድር ሀምሳ ሰባት ኳሶችን ፓስ አድርጓል። ሀምሳ ሰባት አንድ ግብ ጠባቂ ሀምሳ ሰባት ፓስ ካደረገ ከዚህ ፓስ ውስጥ ምን ያክሉን የተሳካው ወይም ይሄ ፓስ ለመልሶ ማጥቃት ለተርኖቨር ምን ያክል ቡድኑን ተጋላጭ አድርጓል፣ የሚለውን ብንመለከት ከነዚህ 57 ሰባት ፓሶች ውስጥ ተጫዋቹ በተሳካ ሁኔታ ፓስ ማድረግ የቻለው 27ቱ ነው። 27 ፓስ ብቻ። ይሄ ማለት 47 በመቶ ነው፣ ፓሱ የተሳካ የነበረው በጨዋታ በጣም ምን ያክል ይሄ ግብ ተሰጠው ሚሽን ወይም በወሰዱ ኃላፊነት በፕሪሚየር ሊጉ የመጀመሪያ ጨዋታው ነው በቋሚነት ሲጀምር። ይህን ኳስ ማንቸስተር ዩናይትድ በመልሶ ማጥቃት ከፍተኛ የመልሶ ማጥቃት ሲፈጠርበት አንደኛው መነሻ የነበረው የራሱ ግብ ጠባቂ የሚያረቃቸው ኳሶች ናቸው። ለምሳሌ ከነዚህ ፓሶች ውስጥ ሰላሳው የተበላሸ ሲሆን ከሰላሳው ደግሞ አስራ አምስቱ ለመልሶ ማጥቃት ዩናይትድን ተጋላጭ አድርጓል። ከአስራ አምስቱ ደግሞ ለአንዷ ግብ መቆጠርና ለፈጣን የኒውካስል ምላሽ መነሻ ነበር። ስለዚህ ጨዋታው በዩናይትድ በኩል መልክ ያለው ወይም ጥራት ያለው ወይም በተቀናጀ መልኩ ኒውካስሎችን ለማስቆም የተደራጀ ቡድን አይደለም። ለምሳሌ በዩናይትድ ቤት በዘንድሮ የውድድር ዓመት ከሚታዩ በጎ እንቅስቃሴዎች በተናጠል እንኳን ብናነሳ ከብሩኖ ፈርናንዴዝ በመቀጠል ለቡድኑ ጥሩ እያገለገለ የሚገኘው ማዝራዊን ማዝራዊን እንኳን በፖሲሽን ለመርዳት ወይም ከአጠገቡ ጋር የሚነሱ ኳሶችን ተቀብሎ ወደ ፋይናል ሰርድ ይዞ ለመግባት የዩናይትድ ተጫዋቾች በተለይ አማካዩ ክፍል በከፍተኛ ሁኔታ ብልጫ ስለተወሰደበት ይሄ ተጫዋች ፓስ የሚያደርጋቸው እንቅስቃሴዎች በድጋሚ በራሱ ፖዚሽን በቀኙ የሜዳ ክፍል ዩናይትድን ለመልሶ ማጥቃት ተጋላሽ ሲያደርግ ነበር። በተመሳሳይ ደግሞ እንዳሉት እነዚህ ተጫዋቾች ፓስ የሚያደርጉት ፖዚሽን ወይም የሚቀበላቸው ተጫዋቾችን ስላጡ ያልተገባ ኤሪያ ላይ ነበር ፓስ ያደርጉ የነበረው። ያ እንቅስቃሴ በድጋሚ ቡድኑ ለመልሶ ማጥቃት ተጋላጭ ያደርግ ነበር እና ዩናይትድ ኳሱን ይዟል፣ ነገር ግን ወይ ፍሌክሲብል አይደለም ወይም በተቀናጀ ሁኔታ የሚያጠቃ አይደለም። ኒውካስሎች ተጋጣሚ ኳስን የሚይዝ ከሆነ በጣም የሚመቻቸው ፎርም ነው። ምክንያቱም ኒውካስል ተጋጣሚ ፕረስ አድርጎ በሃይ ተርኖቨር ግብ ማስቆጠር የሚፈልግ እንጂ ኳስን ተቆጣጥሮ ዝግ ባለ ቴምፖ ተረጋግቶ ተጋጣሚን ለማስከፈት ትዕግስት ያለው ቡድን አይደለም። ከፍተኛ ግለት ያለውን የፕሬሲንግ ሲስተም የሚጠቀም ነውና በዚህ በኩል ዩናይትድ የጨዋታው ፕላን በታሰበለት በታቀደለት ደረጃ ሳይሆን በይበልጥ ደግሞ ዩናይትድ ላይ አላስፈላጊ ሪከርዶች እንዲመዘገቡ ምክንያት ሆነዋል። ለምሳሌ ኒውካስል ከ1930/31 የውድድር ዓመት በኋላ ነው ከ94 ዓመት በኋላ በፕሪሚየር ሊግ የአንድ የውድድር ዓመት በደርሶ መልስ ጨዋታ ዩናይትድን ሲያሸንፍ። ከነዚህም ውስጥ የቡድኑ ስድስት ግቦችን አስቆጥሮ አንድ ግብ ብቻ ማስተናገዱ። ለምሳሌ በኒውካስል እግር ኳስ ታሪክ ለአለፉት ሶስት ተከታታይ ጨዋታ ሲያሸንፍ፣ ኒውካስል ከ1991 በኋላ ነው ሶስት ተከታታይ ጨዋታ ማንቸስተር ዩናይትድን ሲያሸንፍ ይሄ ሪከርድ እንኳን በዩናይትድ ቤት አላስፈላጊ አዳዲስ ሪከርዶች የተመዘገቡበት ነው። አሁን ቡድኑ ከፍተኛ ቀዶ ጥገና እንደሚያስፈልገው ያየንበት ጨዋታ ነበር። ነገር ግን ጨዋታውን ስላሸነፈው ኒውካስል በተወሰነ መልኩ እናንሰ ኒውካስሎች እንግዲህ ከከፍተኛ ድል ከዋንጫ አሸናፊነት ከተመለሱ በኋላ ይሄ ቡድን በጥሩ ስምቦና ዝግጅት ላይ ነበር የሚገኘው። በተከታታይ ጨዋታዎችን እያሸነፈ ነው። በተከታታይ ድል የሚያደርግበት መንገድ አሁን ላይ ደግሞ አሳማኝ እየሆነ መጥቷል። ቡድኑ እንግዲህ ከፈረንጆች ሀያ ሀያ አምስት በኋላ ከፍተኛ ነጥብ ካስመዘገቡ ክለቦች ተርታ መቀመጥ የቻሉ ይሄ የኒውካስል የሰሞኑን ብቃት ፍጹም የተለየና ጠንካራ የነበረ ነው። ለምሳሌ ማንቸስተር ዩናይትድን ኒውካስል ለመጨረሻ ጊዜ በማንቸስተር ዩናይትድ መረብ ላይ አራት ግብ ያስቆጠረው በ2001 መስከረም ወር መስከረም 15 ነው በፈረንጆች በነ ላውረንት ሮበርስ ፈረንሳዊ ግራ ተጫዋች በሹት የምናውቀው ጥሩ ቅጣት ምትመች የነበረ ግራ ፉልባክ ሮብሊ እንዲሁም እነ ዳርቤስ ባስቆጠሩትና ኒኮላስ ዳርቤስ ባስቆጠረውና ዌስ ብራውን በራሱ መረብ ላይ አስቆጥሮ አራት ለሶስት የተሸነፈበት ጨዋታ ነው። ዩናይትድ በኒውካስል አራት ግብ የተቆጠረበት። ሩበን ሞሪም ደግሞ ቡድናቸው አራት ግብ አስተናግዶ ከተሸነፈ ሶስት አመት ሞልቶታል። ይሄ አራተኛ የውድድር አመት በሁለት ሺህ ሀያ ሀያ አንድ የውድድር ዓመት በሜይ ከቤኔፊካ ጋር በቤኔፊካ ሜዳ አራት ለሶስት ከተሸነፉ በኋላ የሩበን አሞሪን ቡድን አራት ግብ አስተናግዶ አያውቅም። ይሄ ለመጀመሪያ ጊዜ የተቆጠረ የግብ ክፍያ ይሄ ደግሞ በማንቸስተር ዩናይትድ ወቅታዊ አሰልጣኝ ጫናውን ያበረታ ጠንካራ የሆነ ትችት እንዲነሳ ምክንያት የሆነ ግን፣ ይሄ አሰልጣኝ ምን ያደርግ? በዚህ ስብስብ በዚህ ጥራት ኒውካስልን እንዴት ሊቋቋም ይችላል? ለምሳሌ የነክርስቲያን ኤሪክሰን ቋሚ መሆን ግብ ጠባቂ ላይ ያለው ኳሊቲ፣ በተከላካይ ስፍራ ለምሳሌ ቪክተር ሊንድሎፍ በዘንድሮ የውድድር ዓመት ይሄ የሁለተኛ ጨዋታ ነው በቋሚነት ሲጀምር። ሌኒዮሮ ገና የ18 ዓመት ተጫዋች ነው። ማዝራዊ እንዲሁም ልምዱ ጥሩ የሆነ ተጫዋች እሱ ነው። ሜዳውስ ጋር ሃሪያማስ የመጀመሪያ ለማንቸስተር ዩናይትድ የፕሪሚየር ሊግ ጨዋታ እያደረገ የሚገኝ ተጫዋች ነው። ዲየጎ ዳሎትንና ማዝራዊ ልናወጣ እንችላለን። ከዚህ ከኋላ መስመር ካሉ ተጫዋቾች በአማካይ ስፍራ እንግዲህ በነ ክርስቲያን ኤሪክሰን እንዴት የነ ጆሊንተንና ቶናሊን ብሩኖ ጌማሬስን አካላዊ እንቅስቃሴን ዩናይትድ ሊያስቆም ይችላል። ይሄ በጣም ፈታኝ ነው። እንደውም በጨዋታው እኮ በመልካም ሲቀሳቀሱ የነበሩ ሁለት ተጫዋቾች ባልተገባ መንገድ ከጨዋታው ወጡ። ጋርናቾ ተቀይሮ ወጣ። ዚርክዜ ሃርምስትሪንግ ጉዳት አጋጠመው። ይሄ የውድድር አመት ለተጫዋቹ የመጨረሻ ጨዋታ እንደሆነ ነው ሩበን አሞሪ ከጨዋታው ባላ የገለጸው እና እንደነዚህ አይነት ጉዳዮች የኳሊቲ ለጨዋታው የተመጣጣኝ የሆነ ፉክክር ለማድረግ የሚበቁ ተጫዋቾችንም አሰልጣኙ ይዞ መቅረብ አልቻለም። ይሄ ደግሞ ምናልባት ከአሰልጣኙ ኃላፊነት በላይ ነው። ግማሽ የውድድር አመት ነው የተረከበው። የራሱ ቡድን አይደለም። ወደ ራሱ አጫወት፣ ወደ ራሱ መልክ ግን ለማምጣት ጥረት ላይና ሽግግር ላይ ያለ ቡድን ነው። የተመዘገበው ውጤት በዩናይትድ እግር ኳስ ታሪክ ውስጥ ያልተለመደ ወይም የዚህ ቡድን ካራክተር ላይሆን ይችላል። ግን ካሰልጣኙ ወቀሳ ደግሞ በብዙ ርቀት የራቀ ነው። የያዙትን ቡድን ነው እየተጠቀሙ የሚገኙት። ምንም መፍጠር አይችሉም። ምክንያቱም ግማሽ የውድድር አመት ላይ ነው የተቀበለ ባይሆን ስለ ሩበን አሞሪ ውጤታማነት ወይም ትችትም ለማንሳት የራሳቸውን ቡድን ቀጣይ አመት ሲሰሩ ያኔ መውቀስም መተቸትም ይቻላል። በዚህ ቡድን ምን እንዲያደርጉ ነው? መፍትሄ ለመስጠት እኮ የሚቸግር ስብስብ ነው የማንቸስተር ዩናይትድ ስብስብ እና ቡድኑ በዚህ መልኩ ተሸንፏል። እስቲ ሁለቱን ግብ ስላስቆጠረው እንግሊዛዊ ሃርቪ ባርንስ አንዳንድ ጉዳዮችን እናንሳ። ይሄ ተጫዋች በጡንቻና በባት ጉዳት ሲሰቃይ በኒውካስል ቤት እንደቆየ አብዛኛው የእግር ኳስ ቤተሰብ እንደምታውቁት ነው። ከሌስተር በ49.6 ሚሊዮን ፓውንድ ከተዘዋወረበት ጊዜ አንስቶ የቋሚነትን ስፍራ ለማግኘት ጉዳቱ ወደኋላ ሲያስቀረው የከረመ ምርጥ እንግሊዛዊ የክንፍ መስመር ተጫዋች ነው። ይህ ተጫዋች እንግዲህ በተደጋጋሚ በሚያጋጥመው ጉዳት ምክንያት ከሜዳ ሲርቅና ሁለተኛ ተመራጭ እንዲሆን ምክንያት ነበር። አሁን ላይ ለተከታታይ ድል ኒውካስልን ካበቁ ተጫዋቾች መካከል አንዱ ነበር። ባለፈው ሳምንት የቀድሞ ክለቡ ላይ ሌስተር ላይ ማስቆጠር ችሏል። አሁን ደግሞ በማንቸስተር ዩናይትድ መረብ ላይ ሁለት ግብ ማስቆጠር ችሏል። ይሄ ደግሞ ከሁለት ሺህ በኋላ ከአለን ሺረር በዲሴምበር ወር ካስቆጠራቸው ሁለት ግቦች በኋላ ለመጀመሪያ ጊዜ የኒውካስል ተጫዋች ሆኖ በማንቸስተር ዩናይትድ መረብ ላይ ሁለት ግብ ያስቆጠረ ተጫዋች ሆኖ ባርንስ በእግር ኳስ ህይወቱ ከማይረሳቸው አጋጣሚዎች መካከል አንዱ የምሽቱ የሴንት ጀምስ ፓርክ ጨዋታ ነው ማለት ነው። እንዲሁም በተጨማሪ በጥሩ ፎርምና በጥሩ ብቃት ላይ እንዳለ በትናንትናው ፕሮግራማችን ስናነሳ የነበረው ጃኮብ ማርፊ አስረኛ ግብ የሆነ ኳስን አመቻችቶ አቀብሏል። በፕሪሚየር ሊጉ ብቻ አስረኛ ግብ የሆነ ኳስ ለሃርሚ ባርንስ ላስቆጠራት ግብ አመሻሽቶ ማቀበል ችሏል እና ይሄም አንዱ የኒውካስል የሰሞኑን ጥንካሬ በነገራችን ላይ ቡድኑ በጥሩ ፎርሙ ላይ ነው የሚገኘው። አምስት ተከታታይ ጨዋታዎችን አሸንፎ ነው የመጣው በሁሉም ውድድሮች ስድስተኛ ድሉም ማታ አስመዝግቧል። የደረጃውን ሰንጠረዥ ከሰባተኛ ደረጃ ወደ አራተኛ ነው ማሳደግ የቻለው። አንድ ቀሪ ጨዋታ አለው ከክሪስታል ፓላስ ጋር ረቡዕ ምሽት የሚደረግ ይሄ ማለት ኒውካስል አሁን ላይ በ56 ነጥብ አራተኛ ደረጃ ነው። ቀሪውን ጨዋታ የሚያሸንፍ ከሆነ ደግሞ 59 ነጥብ ላይ መቀመጥ ችሎ ሶስተኛ ደረጃ ነው የሚሆነው። ኖቲንግሃም ፎረስት እንኳን አደጋ ውስጥ ይገባል። በፈረንጆች ዲሴምበር ወር በኋላ በተመዘገበ ውጤት በተሰበሰቡ ነጥቦች ከተመለከትን ሊቨርፑል 41 ነጥብ መሰብሰብ ሲችል ከሊቨርፑል በመቀጠል በርካታ ነጥብ የሰበሰበው ቡድን ኒውካስል 36 ነጥብ አግኝቷል። ከዛም በኋላ ነው እዚህ ደረጃ ላይ መቀመጥ የቻለው። የኒውካስል ፎርምና አመጣት አመጣጥ ባስፈላጊው ሰዓት አስፈላጊውን ነጥብ በመያዝ በወሳኝ ምዕራፍ የሚፈልጉትን ሚሽን ለማሳካት የሻምፒየንስ ሊግን ቦታ ይዞን ለማጠናቀቅ የሚያስችላቸውን ነጥብ አሁን ላይ ሰብስበው በተደራጀ መልኩ ከጉዳት በጸዳ ያውም እና አንቶኒ ጎርደን ተመልሰው ቡድኑ አሁን ላይ አራተኛ ደረጃ ላይ መቀመጥ ችሏል። ለሲቲም፣ ለቼልሲም፣ ለኖቲንግሃም ፎረስትም ስጋት የሚሆን አመጣጥ ነው የኒውካስሎች አመጣጥና ይሄ ባስገራሚ ሁኔታ ቡድኑ ዩናይትድ ላይ ያስቆጠራቸው አራት ግቦች የወሰደው የጨዋታ ብልጫ ዩናይትድ እንግዲህ በንዲህ መልኩ ማሸነፍ ችሏል። እንግዲህ በፕሪሚየር ሊግ በአንድ የውድድር ዓመት ብሩኖ ጊመሬስ ከሁለት መቶ በላይ የተሳካ ዱዌልሶችን በማሸነፍ ብቸኛ ተጫዋች ነው። ሁለት መቶና ከዛ በላይ በዘንድሮ የውድድር ዓመት እንዲሁም ይህ ተጫዋች በርካታ ፋውሎችን በዘንድሮ የውድድር ዓመት ያሸነፈ ብቻኛ ተጫዋች ሆኖ እንዲሁም የተሳኩ በርካታ ስሩ ፓሶችን ማድረግ የቻለ የአማካይ ስፍራ ተጫዋች ነው። ይህ ብራዚላዊ እንግዲ የኒውካስል የአማካይ ስፍራ ጥንካሬ ነው። በተጨማሪም እንግዴ አሌክሳንደር ይስሐቅ ግብ የሆነ ኳስ ለሳንድሮ ትናሊ በግሩም ቴክኒክ ማሻገር ችሏል። ቶናሊም እንግዲህ በጥሩ አጨራረስ ኒውካስሎችን ቀዳሚ ማድረግ ችለዋል። በአጠቃላይ ግን ዩናይትድ የሚታይበት ክፍተት ምን ያክል ቡድኑ ስርነቀል ለውጥ እንደሚያስፈልገው፣ ኒውካስል ደግሞ በተቃራኒው ጠንካራ ቡድን መሆኑና በወቅቱ አሁን ላይ በምንገኝበት የሊግ ደረጃ ላይ በጥንካሬው በአስፈሪነቱ ለቶፕ ፎር የሚያደርገውን ግስጋሴ በተሻለ ሁኔታ ለማጠናቀቅ በወሳኝ ሰዓት ወሳኝ ነጥቦችን መሰብሰቡን ቀጥሎበታል። እሮብ ምሽት ፓላስን በሜዳው የሚያሸንፍ ከሆነ ሶስተኛ ደረጃ ላይ ነው የሚቀመጠው። ስለዚህ የኒውካስልም አመጣጥ ለሌሎች ክለቦች አስጊ የሆነ አመጣጥ እየመጣ ነውና አሁን ላይ አራተኛ ደረጃ ላይ መቀመጥ ይችላል። ይሄ ውጤት ምናልባት ለኤንዞ ማሬስካ ቼልሲ በጎ የሚባል አይደለም። በሊጉ 19ኛ ደረጃ ላይ 18ኛ ደረጃ ላይ የተቀመጠው ስፒሽታውንም በሜዳቸው ሳያሸንፉ ቀርቶ ባቻ ውጤት መለያየታቸው እንግዲህ ዋጋ አስከፍሏቸው ቼልሲ ስድስተኛ ደረጃ ላይ እንዲቀመጥ ምክንያት ሆኗል። በቀጣይ እንግዲህ ለቼልሲም ለሲቲም ለኖቲንግሃም ፎረስትም ስጋት ይሆን አመጣጥ በኒውካስል በኩል እየተመለከትን ነው። ዩናይትድ እንግዲህ ሐሙስ ዕለት ከሊዮን ጋር በኦልድ ትራፎርድ ይሄን ደካማ ውጤት ይሄን ትችት ይሄን በተለያዩ ሚዲያዎች የሚሰጠውን ከፍተኛ ተቃውሞ ሊቀይር የሚችል ውጤት እንደሚያስመዘግብ ተስፋ በማድረግ የፕሪሚየር ሊጉን ጨዋታ እንግዲህ በሰፊ የግብ ልዩነት ሽንፈት አስተናግዶ ለሐሙሱ ጨዋታ ዝግጅቱን ያጠናክራል ብለን ተስፋ እናደርጋለን ዩናይትድ እንግዲህ በዩሮፓ ሊግ የተሻለ ውጤት ለማስመዝገብ አሁን ላይ ያለው አማራጭ እና ለቡድኑ ቀጣይነት ያንን ውድድር ማተኮሩ የተሻለ ብቸኛ አማራጭ ነው ብለን እናስባለን ፕሮግራማችን ላይክ አድርጉ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ከሀገር ውጭ የምታደምጡ ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን በሌሎች ፕሮግራሞች ተመልሰን እንመጣለን ሰላም ቆዩ